ከሀባይ ቢፊላህ ማለት ነው ለክሸር እያደረጋችሁ ተከታተለ ላሳያችሁ ማለት ነው። እንግዲህ ሀገር ገብቻለው ብላችሁ እንትላላችሁ ማለት ነው። አለኒያማ እንግዲህ ማለት ነው። ወደሌሎች ይሄ ማሽን እንደምታዩት፣ ይህ አሁን የምታዩት እንግዲህ ኢትዮጵያ ነው ልበላችሁ። እንግዲህ አይታችሁ ገምቱ ማለት ነው። ኢትዮጵያ ከመሰላችሁ ኢትዮጵያ ነው በሉ እና አህምሽ አይን አሁን የመጣሁት ምንድን ነው ሀገር ገብታችሁ ማለት ነው። ሀባይ ቢፊላህ እንደምታዩት ይሄ ማሽን ይሄን ያክል ነው አቅሙ ማለት ነው። ግን መቶ ስምንት ዶሮዎችን በአንድ ጊዜ ይፈለፍላል ማለት ነው። እና ማሽን ነው፣ የዶሮ ማስፈልፈያ ማሽን ነው። እና ሃምሳም የሚይዝ አለ። ይሄ ግን መቶ ስምንት ነው የሚይዘው ማለት ነው። መቶ ስምንት ዶሮዎችን በአንድ ጊዜ ያወጣላችኋል ማለት ነው። ያሰላም እና ከዚያ በቀጥል ደግሞ ያሳያቸዋለሁ ዶሮዎችን ምናምን ማለት ነው። እና ማለት ነው ሀበይ ፊላ እንደምታያቸው እንግዲህ ይሄን ይመስላሉ ዶሮዎቹ ማለት ነው። መቶ ስምንት ዶሮ በአንድ ላይ እንግዲህ በአንድ በቅርብ የወጡ ናቸው እነዚህ ደግሞ፣ አንዷ ደግሞ ዜጋ ሞታለች ማለት ነው፣ ህጻነች ሞታለች። ግን ያው ሌቱ ያስታውቃችሁ ማለት ነው። እዚችላ ተዋጋለች ብቻ እንድትችት በጣም አሰላሙ አሌይኩም አረህማቱላሂ አበረካቱ። ወደ ቤተሰቦች እንዴት ናችሁ? ደህና ናችሁ? ወይኔ ደህና ነኝ። ሀብረቢፊላ ማለት ነው። ለክሸሪ ያደረጋችሁ ተከታተሉ ላሳያችሁ ማለት ነው። እንግዲህ ሀገር ገብቼ አለው ብላችሁ ንክላናቸሁ ማለት ነው። አለኒያማ እንግዲህ ማለት ነው። ደቤቶ ማሽን እንደምታዩት፣ ይህ አሁን የምታዩት እንግዲህ ኢትዮጵያ ነው ልበላችሁ እንግዲህ አይታችሁ ገምቱ ማለት ነው። ኢትዮጵያ ከመሰላችሁ ኢትዮጵያ ነው በሉ እና አሁንሽ አሁን የመጣሁት ምንድነው ሀገር ገብታችሁ ማለት ነው ሀባይ ቢፊል ላይ እንደምታዩት ይሄ ማሽን ይሄን ያክል ነው አቅሙ ማለት ነው። ግን መቶ ስምንት ዶሮዎችን በአንድ ጊዜ ይፈለፈላል ማለት ነው እና ማሽን ነው የዶሮ ማስፈልፈያ ማሽን ነው እና ሀምሳም የሚይዝ አለ ይሄ ግን መቶ ስምንት ነው የሚይዘው ማለት ነው። መቶ ስምንት ዶሮዎችን በአንድ ጊዜ ያወጣላችኋል ማለት ነው። ያ ሰላም። እና ከዚህ በመቀጠል ደግሞ አሳያቸዋለሁ ዶሮዎችን ምናምን ማለት ነው እና ማለት ነው። ሀበይ ፍላ እንደምታዩቸው እንግዲህ ይሄን ይመስላሉ ዶሮዎቹ ማለት ነው። መቶ ስምንት ዶሮ በአንድ ላይ እንግዲህ በአንድ ቀን ማለት ነው፣ በአንድ ሌሊት ማለት ነው። ወይ ደስ ይላል በነገራችን ላይ ማለት ነውእና ዛሬ ላይ አስባች ታል ኢትዮጵያ አንድ ዶሮ ስንት እንደገባ አንድ እንቁላል አስራ አምስት ብር ብለው እኛ ነን ደንግጬ ማለት ነውና፣ አንድ ዶሮ እንግዳ ይታቸዋል ለክርስቲያኖች በዓል በነገራችን ላይ ለበዓሉ ነው መስለኝ የተወደደው። እና ለነሱ በዓል ያው አንዳንድ ሰዎች ሲናገሩ እንዳየን ነው እስከ ሁለት ሺህ ድረስ ምናምን ነገር የተገዛ ዶሮ አለ አንድ ሺህ ምናምን ምናምን ማለት ነውና አስባችሁታል ስለዚህ አባይ ቢፊላ ማለት ነው። ሄዳችሁ ሀገራችሁንም ህዝባችሁን በአንድ ጊዜ መቶ ስምንት ዶሮዎችን በእውነት አዩት እንግዲህ ማለት ነው እና አሁንም እዚህ ውስጥ አሉ። በነገራችን ላይ አሉ ገና እንቁላሎች ማለት ነው። ቀናቸው ሲደርስ ነው የሚወጡት። ስለዚህ አሁንም እዚህ ውስጥ አሉ ማለት ነው። ማሽኑ ውስጥ አሉ። ስለዚህ በአንድ ጊዜ መቶ ስምንት ዶሮዎችን እያስቀፈቀፋችሁ ማለት ነው፣ እያስወለዳችሁ ማለት ነው። በቃ አስባችሁታል። ይኸው እንደዚህ ምናምን ነገር እዚህ ጋ ይኖራሉ ማለት ነው። ካላስ እና ያው ደግሞ እዚህ ጋ ስለሚመች ቢዩ ምናምን ነገር ያው አይለቀቁም በነገራችን ላይ ማለት እንደዚህ ከመልሰው የሚይዝ አሁን መሰለኝ የሚሉት ማለት ነው። እና እዚህ ጋ ደግሞ ገና ህፃናቶቹ ናቸው በቅርብ የወጡ ናቸው። እነዚህ ደግሞ አንዷ ደግሞ እዚህ ጋር ሞታለች አለች ማለት ነው። ህፃንች ሞታለች ግን ያው ሌቱ አያስታውቃችሁም ማለት ነው። እዚች ሌቱ አጋለች አንገተችት ህዋቸው ያረቤ ሞታለች በሁለት ሙቀቱ ይሆን አላቅ። በነገራችን ላይ አሁን ላይ በጣም የሚሞቃል። ከዚህ በኋላ ነው ደግሞ የበለጠ የሚሞቀው። ግን እነሱ ጋር ሙቀየት ምናምን አለ። በነገራችን ላይ አሁን ቤት ምናምን አይሞቅም። እና ሀባቢ ፊላህ እንግዲህ ያው አካባቢ ይሄንን ይመስላል። ኢትዮጵያ ነው ያለሁት አይደል ይመስላል እና ሀዋዬ በአንድ ጊዜ ያወጣላቸዋል ማለት ነው። ያ ሰላም እና ከዚያ ምክትል ደግሞ አሳያቸዋሉ ዶሮዎችን ምናምን ማለት ነው። እና ማለት ነው ሀዋዬ ቢሂላ እንደምታያቸው እንግዲህ ይህን ይመስላሉ ዶሮዎቹ ማለት ነው። መቶ ስምንት ዶሮ በአንድ ላይ እንግዲህ በአንድ ቀን ማለት ነው፣ በአንድ ሌሊት ማለት ነው። ወይ ደስ ይላል። በነገራችን ላይ ማለት ነውና ዛሬ ላይ አስባች ታል ኢትዮጵያ አንድ ዶሮ ስንት እንደገባ አንድ እንቁላል አስራ አምስት ብር ብለው እኔ ደንግጬ ማለት ነውና አንድ ዶሮ እንግዳ አይታችኋል። ለክርስቲያኖች በዓል በነገራችን ላይ ለበዓሉ ነው መስለኝ የተወደደው እና ለእነሱ በዓል ያው አንዳንድ ሰዎች ሲናገሩ እንዳየን ነው እስከ ሁለት ሺህ ድረስ ምናምን ነገር የተገዛ ዶሮ አለ አንድ ሺህ ምናምን ምናምን ማለት ነውና አስባችሁታል። ስለዚህ ሀባይ ቢቢላ ማለት ነው። ሄዳችሁ ሀገራችሁንም ህዝባችሁን የራያችሁ በአንድ ጊዜ መቶ ስምንት ዶሮዎችን በእውነት እዩት እንግዲህ ማለት ነው እና አሁንም እዚህ ውስጥ አሉ። በነገራችን ላይ አሉ ገና እንቁላሎች ማለት ነው። ቀናቸው ሲደርስ ነው የሚወጡት። ስለዚህ አሁንም እዚህ ውስጥ አሉ ማለት ነው። ማሽኖ ውስጥ አሉ። ስለዚህ በአንድ ጊዜ መቶ ስምንት ዶሮዎችን አያ ተፈጠፋችሁ ማለት ነው። እያስወለዳችሁ ማለት ነው። በቃ አስባችሁታል። ይሁን እንደዚህ ምናምን ነገር እዚህ ጋር ይኖራሉ ማለት ነው። ፈላስ እና ያው ደግሞ እዚህ ጋር ስለሚመች እየቢው ምናምን ነገር ያ አይለቀቁም። በነገራችን ላይ ማለት እንደዚህ ተመልሰው ይዛው ነው መሰለኝ እንትን የሚሉት ማለት ነው። እና እዚህ ጋር ደግሞ ገና ሕፃናቶች ናቸው በቅርብ የወጡ ናቸው። እነዚህ ደግሞ አንዷ ደግሞ እዚህ ጋር ሞታለች ማለት ነው። ህፃነች ሞታለች፣ ግን ያው ሌቱ አያስታውቃችሁ ማለት ነው። እዚች ሌቱ ዋጋለች አንድትችት ህዋቸው ያአረቤ ሞታለች። በእውነት ሙቀቱ ይሆን አላቅ። በነገራችን ላይ አሁን ላይ በጣም የሚሞቃል። ከዚህ በኋላ ነው ደግሞ የበለጠ የሚሞቀው። ግን እነሱ ጋር ሙቀየት ምናምን አለ። በነገራችን ላይ አሁን ቤት ማለት ነው እና ማለት ነው እንደምታያቸው እንግዲህ ይህን ይመስላሉ ዶሮዎቹ ማለት ነው። መቶ ስምንት ዶሮ በአንድ ላይ እንግዲህ በአንድ ቀን ማለት ነው፣ በአንድ ሌሊት ማለት ነው። ወይጋር ደስ ይላል በነገራችን ላይ ማለት ነው። እና ዛሬ ላይ አስባችታል ኢትዮጵያ አንድ ዶሮ ስንት እንደገባ? አንድ እንቁላል አስራ አምስት ብር ብለውኝ እኔ ደንግጨ ማለት ነውና አንድ ዶሮ እንግዲህ አይታችኋል። ለክርስቲያኖች በዓል በነገራችን ላይ ለበዓሉ ነው መሰለኝ የተወደደው። እና ለነሱ በዓል፣ ያው አንዳንድ ሰዎች ሲናገሩ እንዳየን ነው እስከ ሁለት ሺህ ድረስ ምናምን ነገር የተገዛ ዶሮ አለ። አንድ ሺህ ምናምን ምናምን ማለት ነው። እና አስባችሁታል። ስለዚህ ሀባይ ቢፊላ ማለት ነው፣ ሄዳችሁ ሀገራችሁንም ህዝባችሁን አያችሁ። በአንድ ጊዜ መቶ ስምንት ዶሮዎችን በእውነት አዩት እንግዲህ ማለት ነው። እና አሁንም እዚህ ውስጥ አሉ፣ በነገራችን ላይ አሉ፣ ገና እንቁላሎች ማለት ነው። ስራቸው ሲደርስ ነው የሚወጡት። ስለዚህ አሁን እዚህ ውስጥ አሉ ማለት ነው፣ ማሽኑ ውስጥ አሉ። ስለዚህ በአንድ ጊዜ መቶ ስምንት ዶሮዎችን እያስቀፈቀፋችሁ ማለት ነው፣ እያስወለዳችሁ ማለት ነው። በቃ አስባችሁታል። ሊሆን እንደዚህ ምናምን ነገር እዚህ ጋ ይኖራሉ ማለት ነው። ካላስ እና ያው ደግሞ እዚህ ጋ ስለሚመች እየቢው ምናምን ነገር ያ አይለቀቁም በነገራችን ላይ ማለት እንደዚህ ተመልሰው የሚይዛው ነው መሰለኝ፣ እንትን የሚሉት ማለት ነው። እነዚህ ጋር ደግሞ ገና ህጻናቶቹ ናቸው፣ በቅርብ የወጡ ናቸው። እነዚህ ደግሞ አንዷ ደግሞ እዚህ ጋር ሞታለች ማለት ነው። ህጻኖች ሞታለች፣ ግን ያው ሌቱ ያስታውቃችሁ ማለት ነው። እዚች ሌቱ አጋልች አንዱትችት ሌባቸው ያአረቤ ሞታለች። በእውነት ሙቀቱ ይሆን አለቅ። በነገራችን ላይ አሁን ላይ በጣም ይሞቃል። ከዚህ በኋላ ነው ደግሞ የበለጠ የሚሞቀው ያን እነሱ ጋር ሙቀት ምናምን አለ። በነገራችን ላይ አሁን ቤቱ ምናምን አይሞቅም። እና ሀባይ ቢፍላህ እንግዲህ ያው አካባቢ ይሄንን ይመስላል ኢትዮጵያ ነው ያለሁት አይደል ይመስላል። እና ሀባይ ቢፍላህ ማለት ነው። እና ሀገር ገብታችሁ ማለት ነው ሀባይ እንደዚህ ማድረግ እንችላለን ማለት ነው። እና አሁን እዚህ ጋር እንደምታዩት በጎች አሉ፣ ፍየሎች አሉ፣ ምናምን ዶሮዎች አሉ። የለው በቃ የሌሉ የሌሉት ነገር ሀገር ገብታችሁ ማለት ነው። ማባይ ቢፊልህ እንደምታዩት ይሄ ማሽን ይሄን ያክል ነው አቅሙ ማለት ነው። ግን መቶ ስምንት ዶሮዎችን በአንድ ጊዜ ይፈለፍላል ማለት ነው። እና ማሽን ነው የዶሮ ማስፈልፈያ ማሽን ነው። እና ሀምሳ የሚይዝ አለ። ይሄ ግን መቶ ስምንት ነው የሚይዘው ማለት ነው። መቶ ስምንት ዶሮዎችን በአንድ ጊዜ ያወጣላችኋል ማለት ነው። ያሰላም እና ከዚያ በቀጥል ደግሞ አሳያቸው ያሉ ዶሮዎችን ምናምን ማለት ነው። እና ማለት ነው ይህ ላይ እንደምታዩቸው እንግዲህ ይሄን ይመስላሉ ዶሮዎቹ ማለት ነው። መቶ ስምንት ዶሮ በአንድ ላይ እንግዲህ በአንድ ቀን ማለት ነው በአንድ ሌሊት ማለት ነው። ማይትያ ደስ ይላል። በነገራችን ላይ ማለት ነው እና ዛሬ ላይ አስባችሁታል፣ ኢትዮጵያ አንድ ዶሮ ስንት እንደገባ አንድ እንቁላል አስራ አምስት ብር ብለው እኔ ደንግጬ ማለት ነውና አንድ ዶሮ እንግዳ አይታችኋል። ለክርስቲያኖች በዓል በነገራችን ላይ ለበዓሉ ነው መሰለኝ የተወደደው እና ለእነሱ በዓል ያው አንዳንድ ሰዎች ሲናገሩ እንዳየን ነው እስከ ሁለት ሺህ ድረስ ምናምን ነገር የተገዛ ዶሮ አለ፣ አንድ ሺህ ምናምን ምናምን ማለት ነውና አስባችሁታል ስለዚህ አባይ ቢፊላ ማለት ነው። ሄዳችሁ ሀገራችሁንም ህዝባችሁን በአንድ አይቱ ጊዜ ስ መቶ ስምንት ዶሮዎችን በእውነት አየሁት እንግዲህ ማለት ነውና አሁንም እዚህ ውስጥ አሉ። በነገራችን ላይ አሉ ገና እንቁላሎች ማለት ነው። ከናቸው ሲደርስ ነው የሚወጡት። ስለዚህ አሁንም እዚህ ውስጥ አሉ ማለት ነው። ማሽኑ ውስጥ አሉ። ስለዚህ በአንድ ጊዜ መቶ ስምንት ዶሮዎችን እያስቀፈቀፋችሁ ማለት ነው፣ እያስወለዳችሁ አሻባቢ ፊላ ላይ እያደረጋችሁ ላይ አድርጉ ማለት ነው። እንግዲህ እንደምታዩት ነው። በዚህ መልኩ ዶሮዎቼ ማለት ነው፣ በቃ ነገራችን ላይ የኔ ናቸው። ሰምታቸዋል። አሁን ሌላ ሌላ ነገር እንዳትጽፉ ምክንያቱም እዚህ ጋር አሁን እኔ መቶ ስምንት ዶሮ በአንድ ጊዜ እንዴት ብሎ እንዴት አድርጎ መቶ ስምንት ዶሮዎችን በአንድ ጊዜ እንዴት እንደምታስፈለፍሏቸው እንዴት እንደምታስወልዷቸው እያነገርኳችሁ ነው ማለት ነው ሀበይ ፊላ። ስለዚህ ይሄ ማለት ሀገራችን ላይ አንዳንድ ሰዎች እንደዚህ ማለት አሁን ይሄ ያሉበትን እዩዋቸው ማለት ነው ያሉበትን ቦታው ልዩት ያኔ ማለት ነው። እንደውም የኛ ምድር ነው የሚመቸው ለዶሮ ለድመት ለምናምን ለምናምን። ስለዚህ እዚህ እንኳ እዚህ ሀገር ላይ ሙቀቱ ሆኖ እንደዚህ አይነት ቦታ ላይ አሁን እዚህ ጋር በቃ ሲምፕል ነገር አላ ሆነ በቃ ሳያካብዱ ምናምን ምናምን ምናምን ዝም ብለው በራሳቸው ይሄው እንደምታዩት በራሳቸው በጣውላቸው ምናምን ምናምን አድርገው እንትን ይላሉ። እንደዚህ አይነት ዶሮዎችን ያስፈለፍላሉ ማለት ነው። እዛ ኦልሬዲ ለምግብነት ለራሳቸው ለምግብነት። እዚህ ቤት በነገራችን ላይ ፍሬሽ ነው የሚጠቀሙት ማንኛውንም ነገር ድሮ። ይሄ ዶሮ ከሱቅ ምናምን ነገር አይገዛም፣ በፍጹም አይገዛም ማለት ነው። ማለት አይገዛም፣ አይበሉም። ይሄ ከዶሮ መቶ ከሱቅ መቶ ዶሮ ምናምን ነገር ሓታ በግ ፍየል ምናምን በቃ እኔ ከሱቅ የሚመጣው እዚህ ቤት ምንድን ነው? አሳ ብቻ ነው፣ አሳ ብቻ ነው። እዚህ ቤት የማይረባው ማለት ነው። ሌላው ከብት በሉት ወተት በሉት ቂቤ በሉት ምናምን ጭራሽ ከሱቅ አይገዛም ማለት በቃ፣ ፍሬሽ ነው ፍሬሽ ነው የሚጠቀሙት ማለት ነው። አባይ ቢፌላህ እና መስራት እየተቻለ ማለት እነዛ የሚሸጡት ሰዎች እኮ ሰርተው ነው የሚሸጡት። ለዛው በጣም ብዙ ነገር በጎደለው እንትን ማለት ነው በጣም ብዙ ነገር። ይሄ ግን ፍሬሽ ነው ለጤና ተስማሚ ነው ምናምን ብዙ ነገር ማለት ነው። ከዛ ደግሞ በቃ ለሰው ራሱ በቃ ፈን ያደርጋሉ ማለት ነው። ደስ ይላሉ ምናምን በቃ ከእንቁላሎቹ ገና ወጥተው ገና ዳር ሳይወጡ አንገታቸው ብቻ ብቅ ብለው ምናምን ነገር ስታያቸው ምናምን ወላሂ ስብሃንአላህ ግን ይገርሙኛል ማለት ነው። የአላህ የአላህ ስራው ማለት ነው። እና እንደገና ደግሞ ከዛ ደግሞ የወጡና ትንጥዬ ከፍ ሲሉ ቀስ ከዛ በኋላ ደግሞ ትንሽ ከፍ ሲሉ ከዛ ደግሞ እነዚህን ሲያካግሉ ብቻ የሆነ ስሜት የሚሰጣችሁ ስሜት አለ። ደስ የሚሉ ነገሮች ማለት ነው። ወይድ ላይ እነሱን ብቻ በምታዩበት ታይም ላይ በቃ ውስጣችሁ ደስ የሚል ስሜት የሚሰማችሁ ነገር አለ ማለት ነው። ያኔ ይህ ስራ እንግዲህ የጀሊሉ ስራ ነው፣ የሰው ስራ አይደለም። በቃ ስብሓነላህ ያኒ ተደቡር እንድታደርጉ ያደርጋል ማለት ነው። ማንኛውም ነገር ማለት የፈጣሪን ታላቅነት በብዙ ነገር ተደቡር ማድረግ ይቻላል፣ ግን በቃ እዚሁ እዚሁ ራሱ በዚሁ ነገር በምናያቸው ነገር ስብሓነላህ በጣም ነው የሚያጅበው ማለት ነው። ሀባይ ቢፊላ። እና በቃ በእንደዚህ አይነት ነገር በቀላል ነገር ቢዝነስ ይጀመርና ትልቅ ነገር ትልቅ ደረጃ ይደረሳል ማለት ነው። ሀባይ ቢፊላ። እና ላይ ከአድርጉ እያዛጋኝ ነው፣ እንቅልፍ መቶኝ ነው በነገራችን ላይ። እና እኛ በጣም ስለምንነሳ ማስማባይ ብለዛ ነው የሚያዘጋኝ። እና ዶሮች እንግዲህ ይህንን ይመስላሉ በነገራችን ላይ ማለት ዶሮች ዶሮዎች አላልኩም። እንደ ማን በለፋው ማን ነው አሁን ነገሩ፣ አሁን ላይ ያለንበት ጊዜ ሰው ባለፋበት ነው አይደለም። ሰው እኮ ሳይለፋ ሆኗል አሁን ላይ በተለይ እኛ ህዝብ ማለት ነው በሰው ገንዘብ በሰው በቃ በሰው ለፍቶ ደክሞ ጥሮ ግሮ ያደረገው በቃ እዚህ ደረጃ አሁን አሁን እዚህ ደረጃ እነዚህን ዶሮዎች ያደረጉት ሌላ ሰዎች ናቸው። እኔ አይደለም እኔ ኦልሬዲ እጀ ቀርጬ አሁን የኔ ዶሮዎች አልኩ ማለት ነው። እና በትክክለኛው ነገርም ስታዩ አሁን ላይ በዚች በምድር ላይ ወላሂ ሰው የራሱ ያልሆነውን ነገር የኔ ነው እያለ የሚፋለምበት ጊዜ ነው የመጣው ማለት ነው። እና ያ ነገር ትዝ አለኝ ሀባይቢ ማለት ነውና ብዙ ጊዜ አንድ ነገር ማንኛውም ነገር የሆነ ደረጃ ላይ ሲደርስ ከታች ያንን ለዛ ለነገር ዮ ከታች ፑሽ ያደረገው ሰው አለ። መስዋዕትነት የከፈለለት ሰው አለ። ዝም ብሎ አይደለም ማለት ነው። ገባቸው አይደለም። ስለዚህ ግን እዛ ቦታ ላይ ሲደርስ ደግሞ ተከፋፋዩ ይበዛል ማለት ነው። እርዱ እኮ ከታች ጀምሮ ከዛ እዛ ደረጃ ላይ ሲደርሱ ቢከፋፈሉ ሄኮ በቃ ሼም አይደለም ማለት ነው። አሁን ላይ ግን በቃ ከታች ዘፍ ያመጣው እና የሆነን ነገር እዛ ቦዳ ላይ ትልቅ ደረጃ ላይ ሲደርስ፣ በቃ አሁን እንደኔ ማለት ነው። እነዚህን ዶሮዎች አሁን ሲያስፈለፍሉ ቦታቸውን ሲያጸዱ፣ ምግባቸውን ሲሰጡ፣ ውሃ ሲሰጡ፣ ብዙ ነገር የሚያደርጉት ሌሎች ሰዎች ናቸው። እኔ ግን ኦልሬዲ ሄድኩ፣ ቀረጽኩ፣ መጣሁ ማለት ነው። አያችሁት? ለእኔ በጣም ቀላል ነው። እነዚህን ዶሮዎች ግን እዚህ ደረጃ ያደረሳቸው ሰው በጣም ከባድ ነው። ለሱ መጽዋትነት ከፍሎላቸዋል ማለት ነው። ገባችሁ አይደለም? ስለዚህ የሆነ ነገር የሆነ ቦታ ላይ ስታደርሱት ከኋላው ማን አለ እዚህ ደረጃ ላይ ያደረሰው ማን ነው ብላችሁ ያንን ከታች ያለውን ከመሰረቱ ያለውን ሰው ነው እንትን ማለት ያለባችሁ ማለት ነው ሀበይ ስለዚህ አሁን ላይ ግን ምንድነው ሰው የተያያዘው በሁሉም ቦታ ላይ በተለይ በእኛ ማህበረሰብ ላይ በቃ ደረጃ ላይ ደረጃ አንድ ሰው ሆነ ደረጃ ደርሶ እዛ ደረጃ ላይ ተቀምጦ እስቲል ያ እዛ ቦታ ላይ የተቀመጠው ሰውዬ ራሱ ይመስላቸዋል እዛ ደረጃ ላይ የሚደርሰው ማለት ነው ማን ነው ከኋላው የነበረው ማን ነው መጽዋትነት ሲከፍልለት የነበረው እዚህ ደረጃ እንዲደርሰው ያደረገው ማን ነው ከአላህ በታች ማለት ነው ማንኛውንም ነገር አላህ ነው ግን ከአላህ በታች ደግሞ የሆነ ሰው አለ ለሆነ ሰው እዛ ቦታ ላይ ለሚያደርሰው ነገር ማለት ነውና ያ ነገር መረሳት የለበትም ማለት ነው። ሀባይ ቢፊላ እና አሁንም ዶሮቼ ስል ትዝ ብሎኝ ነው። ዶሮቼ ማለት አልነበረብኝም ማለት ነው። ለማንኛውም በቃ አሁን ስልኬ ላይ እስከመጡ ድረስ ዶሮቼ ናቸው በቃ እና ይር እያቸው አያምሩም? በዓል እዚህ ጋር ደግሞ በጣም ያሳዘነችኝ ነገር አንዷ ህጻኗ ሞታለች ማለት ነው። እዚጋ እንደምታዩት ህዋት ግን አታስታውቅ ማለት ነው። ህዋት ሞት ምስኪን መብራቱ ይግደላት። እኔ በእውነት ምን እንደገደላት ሁሉ አላውቅም። እኔ ራሷ ላይ ዋትም ነበረ። ልጄ ናት ያየቻት ማለት ነው። ሀራም ሀራም እያለች ምን ዥበላት ስላት ሌላ ሳይሽ ሀራም፣ ሌላ ሳይሽ ሀራም ትላለች ማለት ነው። እና መጀመሪያ ሰው ነበረች። አየቻት ና ከዛ ሺ በላች እያልኩ ሲሄድ ሐራም በጣም አዝና ምናምን ነገር ማለት ነው። ሐራም ሐራም ትላለች ማለት ነው። ምንድነው? ምን ሆንሽ? ምን ሆንሽ? እዚህ ጋር ሐራም አላለችኝ እኛ ማለት ነው። ምንድነው ሐራሙ ብዬ ስሄድ እዚህ ጋር ሞታለች። ምን ይናት ወይስ ምን ላለች ይሄ እንደው እርግጠኛ ነኝ። አሁን እቺ ህፃን ስለሆነች እራሱ የመብራቱም ሌት ሙቀቱ እራሱ ይገልላታል። ይሄ መብራቱን በጣም ዝቅ አድርጎታል እንደሆነ አላውቅም። ይመስለኛል ለአዲስ ገና እንት ሲሉ ሙቀት ማግኘት ስላለባቸው ለዛ ለሙቀቱ መሰለኝ ይሄ እንት የሚያበሩት ማለት ነው። አላውቅም፣ በነገራችን ላይ ነው ያደረው ያደረጉት ያደረኩት። እና እኔ እንደው ሳስበው ማለት ነው እንደዛ አይነት ነገር ሆኖ ነው። ትላልቆቹ ላይ እኮ የለም እንደዚ አይነት ነገር ግን አሁን ይሄ ያኔ ከእንቁላሉ ሲወጡ ሙቀት ማግኘት ስላለባቸው ለሙቀታቸው የተደረገው ሌት መሰለኝ፣ እንደዚህ እያደረጋቸው አለ እና ይሄ ማሽን ደግሞ በትንሹም አለ፣ በትልቁም አለ። ስለዚህ ውድ እህቶች ማለት ነው ካርጎ ሌላ ነገር ከምትሰባስቡ ይህንን አድርጉ፣ ወይም ይህንን አድርጋችሁ ኢትዮጵያ ሄዳችሁ እንትን ማለት ማለት ነው። በነገራችን ላይ ከተማ ላለ ሰው ሳይሆን ወደ ገጠር ወጣ ያለሰው ያለ ሰው ምናምን ወጣ ላለ ነገር ማለት ነው። ምቹ ነው እንግዲህ። በአንድ ጊዜ አስባችሁታል። እዚህ ጋር በአንድ ጊዜ መቶ ስምንት ዶሮዎችን በአንድ ታይም አስባችሁታል። ከዛ እነዚህ አሁን አደግ ሲሉ ከነዛኞቹ ከሙቀት ከሙቀት ቅድም ያኛው ሌት የሙቀት መሰለኝ እንደኔ ሳስበው ማለት ነው። ምክንያቱም ህፃኗ ሞታለች አለች እዛ ጋር። እና ሙቀት እንዳገኙ ከዛ እስከ ከዛው ቦታ ላይ ከፍ ሲሉ ወደዚህኛው ያመጧቸዋል፣ ያመጣቸዋል ማለት ነው። ወደ እነዚህኞቹ ማለት ነው ያቸው እነዚህ አሁን ገና ህፃናቶች ስለሆኑ ነው። ሁለት ናቸው ምናምን ትላልቆች አሉ። እንግዲህ እነሱ ተደብቀው ገብተው ይሁን በአንድ ጊዜ አድገው ይሁን እሱን እንጀሊ ይወቅላቸው ማለት ነው። ግን ይሄ ቦታው የህፃናቶች ነው፣ ወደ ሙቀት የሚወስዷቸው ማለት ነው። እና ሀባቢ ላይክ እያደረጋችሁ ላይክ ላይክ አድርጎ ወደ የት ሄዳችሁን? ላይካችሁ ላ ይዛችሁ ትሄዳችሁ? እንድናም አስራ ዘጠኝ ላይክ ካልነበረኝ እንደ አስራ አምስት አደረጋችሁ ሚሰ ያሰላም እስከ ላይኩ ይወጣል። ኧረ የሰው ክፋት እንደ እስከ ወይኔ ወይኔ፣ አሁን ለእነዚህ ለዶሮዎች ነው እንደዚህ የምታደርጉት? አረተው ላይክ አድርጉ፣ በእውነት ላይክ አድርጉ ማለት ነው። እዚህ ጋር ደግሞ ገና ህፃናቶች ናቸው ማለት ነው። ስችሌ ታውቃለች አለገችት ሁሉ እና ማለት ነው ሀባዊ ፊላህ እዚህ እኛ ግቢ ውስጥ ማለት ነው። የሌለ ነገር የለም። ወላሂ ግን እንደዚህ አይነት ዛፎች አሉ፣ በጣም ብዙ ነገራቶች አሉ። ግን እንዴት ነው ሙቀት የሚኖሩ ሙቀቱ ግን ብስሚላ፣ እኔ እኮ እንደዚህ አይነት ቦታ ላይ ሙቀት የሚኖሩ ላይ አይመስለኝም ነበረ ማለት ነው። እና ሀባይ ቢፊላ ማለት ነው። እና ለነበረን ቆይታ እያመሰገን ፊሉጣ መሰለኝ ይበቃኛል ማለት ነው። ሀባይ ቢፊላ እንግዲህ እስከዚህ ድረስ አስጎብኝቻችኋለሁኝ ሸላኪ እያደረጋችሁ እስከ ሁለት ሺህ ድረስ ምናምን የተገዛ ዶሮ አለ። አንድ ሺህ ምናምን ምናምን ማለት ነውና አስባችሁታል። ስለዚህ አባይ ፊና ማለት ነው። ሄዳችሁ ሀገራችሁንም ህዝባችሁንም አየሁት በአንድ ጊዜ መቶ ስምንት ዶሮዎች በእውነት አየሁት። እንግዲህ ማለት ነውና አሁንም እዚህ ውስጥ አሉ። በነገራችን ላይ አሉ ገና እንቁላሎች ማለት ነው። ቀናቸው ሲደርስ ነው የሚወጡት። ስለዚህ አሁንም እዚህ ውስጥ አሉ ማለት ነው፣ ማሽን ውስጥ አሉ። ስለዚህ በአንድ ጊዜ መቶ ስምንት ዶሮዎችን እያስቀፈቀፋችሁ ማለት ነው፣ እያስወለዳችሁ ማለት ነው። በቃ አስባችሁታል። ይሁ እንደዚህ ምናምን ነገር ጋር ይጎራሉ ማለት ነው። ከላስ እና ያው ደግሞ ስለሚመች ግቢው ምናምን ነገር

በነበረን ቆይታ አመሰግናለሁ። ለላይካችሁ ለሰባችሁ፣ ቴንኪዩ ቴንኪዩዩ ሰው ማች